እረ፣ ጉርፈላ ዘንድሮ አብይ አህመድ የተቀመጠበት ወንበር ላይ እኔም ተቀመጥኩ። አይ መጨረሻ የምን ይሆን ዘንድሮ፣ ብቻ እንዲያው አምነሽንሾ አምነሽንሾ አመነሽ መጨረሻ ላይ የምን ነው ነው? ጋይዝ መጀመሪያው እንደዛ አስቦ አስቆ መጨረሻው እንዴ! አንድ አድርጉልኝ ሊዶ ተምነሸነሽ፣ እንዴ ተመነሽነሽ ኩኩ፣ ተመነሽነሽ ኩኩ፣ እንዴ ሾር የሚለውማ ተመልከቱልኝ፣ እስኪ ተመልከቱልኝ። አቤት አብይ አህመድ የተቀመጠበት ወንበር ቁርጥ እኔ ዘንድሮ ሰላስበው አሜሪካ ገባው። ሰላስበው አብይ አህመድ የተቀመጠበት ወንበር ላይ ተቀመጠ። እረ ጉድ ፈላ አዩ ቀስ ብለሽ አይዲያ አይዲያ እንዲያ እኳ አያገኝ ጋይስ፣ እንዲያ እኳ አያገኝ ተመልከቱልኝ። እንደሚያደርገኝ አሸረኝ እኮ ጋይስ፣ አሸረኝ ነው ምላችሁ ልጉድ እኮ ተምነሸነሽ ኮኮ ጋይስ፣ ተምነሸነሽ አረ ጉድ ተኛሁበት እኳ አመንኩት፣ አመንኩት ከትንሽ ሰዓት በኋላ ተገድፉት በደምብ። አቤት አብይ አህመድ የተቀመጠበት ወንበር ተመልከቱል አንገላታውት እኮ ወንበሩን ራሱ የኔም መንገላታታሁትና ወንበሩ ራሱ ተንገላታ። አቤት አቤት፣ አይታችሁ እያታቆመ እኮ ጉርድ ጉርድ ፎቶ ብቻ ነበር የምታወት ው ዛሬ በቃ መምነሽ። አቤት ራሱ እኮ ነው የሚሽከረከረው ራሱ እኮ አቤት፣ ሀዩ አቤት፣ ሀዩ መጨረሻ ሳይሆን

ስፈልግ እንዴት የሚያሽከረክሩ ነበር ብዬ ብያ ብያ መሬት የተቀመጠበት ወንበር ላይ ልቀመጥ። እንደ ጉድ እኮ ነው ገና። ከዚህ በላይ ጠብቁ፣ ለነገሩ ጠብቁ። ከዚህ በላይ ገና እድሜ ይስጣችሁ እንጂ የማይሆነው ነገር የለማ። እድሜ ይስጣችሁ። ምክንያቱም ሰው የተመሽተ ሰው ጤና ከሆነ ተዋለ ታደረ ሰው የማያገኘው ነገር ስለሌለ ስለዚህ ለጤናቸው ድ አድርጉ። ማናየው ነገር የለም ስላችሁ ነው። ያልፋን ያለቀሰም ሚስቃን የሳቀም ያለቅሳን ያለ ያጣም ያገኛል እንዲያታስቡ ሺ ሰምታቸዋል ማሮች ፍቅሮች ያላስባችሁ ትምህርት ይግስታችሁ። ባይ ባይ ወዳችኋል። ወንበሩ ራሱ ነው ባይ ባይ የሚለው ኮሚቴቸውራችሁ ቤተሰቦች፣ እንዴት ናችሁ? ደህና ናችሁ? ባይባን በላን ደህና ነኝ። እንግዲህ ዛሬ እንደ ተለመደው ፏፈታ እያሉ ነው፣ አስራ ሰአቱ ፏፈታ እያልኩላችሁ ነው። ማሮች ፍቅሮች፣ የወዶች እንዴት ናችሁ? ደህና ናችሁልኝ አላችሁልኝ

አሱር ነው አሁን ልጆች ጋር እየተዝናናሁ ነው። እንደምታውት እንደምታውት ወይኔ አየሩ እንዴት አባቱ ደስ እንደሚል አጠቂ ነው። እዚህ ውሃ ዋና ቦታ ነው ይሄ። ተፈለግን መዋኘት እችላለን ገብተን። ግን እኔ ዋና ስለማልችል አንድ ጊዜ ጅዳ እንዳለሁኝ የሆነ ገብቼ ከዛ ወዲህ ፈራለሁ እንኳን ማለት ነው። ስለዚህ ሴትዮ ይግብ ይትለኛል። ሴትዮ ሁሌም ነው የምገባው እዚህ ቦታ ግን እኔ አልፈልግም ውሃ ፈራለሁ እኔ እኔ ሻወር እንኳን ጓጓሲ በዛብኝ አልወድም ማለት ያክል ነው እንዴ ምሬን እኮ ነው እንዴ ጓጓሲ በዛብኝ። ራሱ ለሻወር ራሱ አልወድም እንኳን አይደለም ለመግባቱ ማለት ነውና ፈራለሁ። ጎመን በጤና አላችኋለሁ፣ ጎመን በጤና። ካሜራውን ራቅ አርገሽ አንሺ። ካሜራ ስታነሺ ፊትሽ ላይ አቅርበሽ አታንሺ ብላችሁ እኛን ረስቸዋለሁ፣ ረስቸዋለሁ። በቃ ምን ማረጋችሁ። እና እነዚህ ነው የሚያስለማሮች ፍጦች የምወዳችሁ የማከብራችሁ እንዴት ናችሁ? ላችኋለሁ እና አሁን አሱር ነው፣ ሳቁት ዘና እያለ ይገኛል